ፍጣሬ ምን ማለት ከአንተ እንደ ወንድም ምናምን ትቀራረባለህ። ካሜራ ይዤ የመጣሁት ለዛ ነው። እና እኔ ወንድሜ ሲከፋው ማየት እፈልጋለሁ? አትፈልግም። እሱም አትፈልግም። ይገባኛል፣ ግን እኔ ደግሞ በቃ እኔ እንጃ የሚመታኝ ሁላ ይመስለኛል። ይህን ቀለበትን ካብለው በጣም ነው የሚከፋው። አስበኸዋል? እኔ እኮ ባረገው ደስ ይለኛል፣ ግን ለዚህ ኃላፊነት ብቁ አይደለሁም። እኔ እሱን ማስደሰት አልችልም። በዛ ላይ ደግሞ ማን ነው እንደኔ ማለት ነው። ሀይሚ ቀለበቱ መለሰች ብሎ ደንግጦ ገብቶ ያየው ማለት ነው እና እኔ በራሳቸው ቻናል ስፈልጋቸው በሚኪ ቻናል ተገኝታ ሀይሚ ጀስት ቀለበቱን መለሰች እና ከሚኪ ጋር ተጣሉ የሚል ነገር ያየሁት እና ወይ እንዴት እንደደነገጠ አንድ አራት ቀን እንኳን ሳይሞሉ ምናምን እንዴት ቀለበቱ ይመለሳል ምናምን ብዬ በቃ ውኡ ምናምን አልኩ ማለት ነው። ግን ደግነቱ ሀይሜ ብዙ ሳታቆይ ነው መጀመሪያ ያ ሁሉ ሰዎች እንዳይሰድቧትና ዛቻን ማለት ስድብና ውርጅብኝ እንዳይደርሳት መጀመሪያ ቀርማ ነበር የተናገረችው። ወደ ቪዲዮ ሳትገባ በፊት እንትሮ ላይ ማለት ነው እና ከብሩጋ ነው ይሄ ነገር አስበው ያደረጉት ማለት ነው። ያደረጉት ቀን ሚኪ ብሩክን ቀለበት ሚ ብሩክ ለሀይሚ ቀለበት ሲያደግላት ሚኪ እዛ ቦታ ተገኝቶ ነበረ ማለት ነው እና ያን ሁሉ ዲኮር አብረውን የሰሩት እና ድካሙን ምናምን ያለውን ያውቃል እና በጣም አድካሚ ነበረ። ግን ከዛ በኋላ ከድካም በኋላ ደግሞ በጣም ደስተኛ እንደሆነ ምናምን ያለውን ነገር እያወራ በመሀል ነው የሚመጣ ክሽፍ ያደረገችው ማለት ነው። እና በጣም ነበር የደነገጥኩት የእውነት ለመናገር ማለት ነው እና እ በመጀመሪያ ሰላም ልበላችሁ። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልንደና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን። እንኳን ለምላው የኦርቶዶክስ እምነት ተከታዮች እንኳን ለዳር ሚካኤል በሰላም በጤና አደረሳችሁ። እግዚአብሔር ሀገራችንን ሰላም ያደርግልን። ሚካኤል ከክፉ ነገር ሁሉ ይጠብቃችሁ ሰዎቹ ፍቅራችሁ ብዝት ያርግላችሁ። በማዳም ቤት የምሰሩ ሰዎች እነ ቤት ድንግል ማርያም ጉልበታችሁን ብርክ ታደርግላችሁ። እኔን የምትወዱኝና የምታከብሩኝ እንዲሁም ሰብስክራይበርና ላይክ ሼር በማድረግ አበረታቱኝላለሁ። ፍቅዳችሁና ወዳችሁ ስለምትከታተሉኝ ስለምታዳምጡኝ አመሰግናለሁ ብላለሁ ማለት ነውና፣ የዛሬ ቪዲዮ በጣም በጣም ደስ የሚልና የሚያስተምር ቪዲዮ ነው የተሰራው ማለት ነው። የሚያስተምር ስላችሁ እንዴት እንደሚያስተምር ታውቃላችሁ? የጓደኝነትን ጥግ ጓደኛችሁ በእናንተ ደስታ ውስጥ ምን ያህል ደስታውን ማየት የምችሉበት ነው። አሁን ለምሳሌ ሚኪ ለሀይሚ ቀለበት በመታሰሩ በጣም ነው ደስ ያሉ። ደስታው ግን ፀጥ ብሎ አፍ ላይ አይደለም፣ ከልቡ ከልቡ ከልቡ ከልቡ ይህን ቀለበት መልስ እንካ ስትለው ሞቴን መርጣለሁ እንጂ ይህን ቀለበት እንኳን አልቀበልሽም። እኔ ያላት ማለት ነው። አልገባቸውን ሞቴን ይመርጣሉ አልቀበልሽም ማለት ነው። ኦልሬዲ እንካ ካልጁ ከተቀበለጁ እንደመለስን ስለሚያቅት ኢቨን እንኳን በእጁ በእጁ ላይ እንኳን እንትን አላለም ማለት ነውና በጣም በጣም በጣም በጣም ጫ እንጃ ምን ብዬ ልንገራችሁ ማለት ነው። አንዳንድ ጊዜ እንደዚህ አይነት ወንድም፣ እንደዚህ አይነት ሰው ማግኘት በጣም በጣም በጣም እንትን ማለት ነው። በጣም መታደል ነው። በጣም በጣም ንግግሩ ልብ ይነካል። በጣም ብዙ ነገሮችን ተናግሯል። ብስማ አንጀትን ነው የሚበለው ማለት ነው እና ይህን ሁሉ እኮ ነገር እኮ ያደረገልሽ እኮ አንቺ ነገር በክብር እንዴት ድርሽ እንድትጋቢ ነው። ጀስ እዛ ምንድን ያለችው አሁን ፕሮሚስ አደረገልኝ ታሰርኩ በቃ ምንም አይነት ነገር አልተመቸኝም። ብዙ ሰዎች ሲያዩ ገና ልጅ አደላችሁ ቾኮላችሁ ምናምን ነው ያሉኝ። እና እንዴ ቢሆንስ እሱ ኩላንጭ በቃ የሆነ እንጃ። ብስማ እኔ አንጀቴን የበላኝ ማለት ነው ይሄ በጣም በጣም፣ እና እኔ እስካሁን ሰብስክራይብ አድርገው አላውቅም በነ ሃይሚና በነ ብሩክስም እንደዚህ አይነት ቃል ብቻ ስላወጣ የእነሱን ደስታ ብቻ አብረው ስለሆነ ሰብስክራይብ አደርገዋለሁ ማለት ነው። እና የእውነት በጣም ደስ ብሎኛል የእውነት ለመናገር ማለት ነው። እና ኢቨን በጣም ነው ሲልም ተረጋጊ። ምን እንኳን ኢቨን እንኳን በእነሱ መሀል እንኳን ጣልቃ መግባት አልፈለግም ሚኪ ማለት ነው። ለምን? ምን ሆኖ ነው? ምናምን ችግር አለ እንዴ? ምናምን እንኳን ኢቨን አላዳመጣትም። ለምን እኔ እኮ ቀለበቱን ስለመለሽ እኔ ደስ አይለኝም እና በወንድሜና በአንቺ መሀል ይሄ ብስ ቀለበት ስላደረገልሽ ነው እንጂ ደስ ሊልኝ የሚገባው። እንዲህ ስለመለሽ ደስ ሊልኝ አይገባም። ብዙ ነገር አርግተሽልኛል። አዎ ባለወለት ነሽ፣ እንደ እህት ነው የማየሽ። ነገር ግን ይህን ቀለበት አልመልስም ያላት አስባችሁታል? እሷ እኔ ለአንተ ብዙ ነገር ሆኛለሁ። ምና ይሁን በሽም እንኳን ልታስተባብለው ምናምን ምስክር ኖ ኖ ምንም ነገር ይቀራል። አከብርሻለሁ። አዎ እሱም ወንድሜ ነው ምናምን። ቀለበቱን ስለመለሽ እኔ ደስ አይልኝም። ብስ ምነው ሁሉም ሰው እንደዚህ በሆነ ምንወዱም ሁሉም ሰው ጓደኛ እንደዚህ አይነት ሰው በሆነ ማቃ በቃ በስመ አብ ወልድ እና ግራ ነው የገባው። በቃ ምን የሚያደርገው ሁሉ የጣፈው ማለት ነውና በጣም በጣም በጣም በጣም በጣም ነው እኔ የተገረምኩት። ምን ብዬ እንደምነግረው ምን ብዬ እንደምነግራቸው አላውቅም እና በመጀመሪያ ሳየው በጣም ደንግጭ ነበረ። ግን እኔ ለዞም በቃ እንዴ፣ ምናምን ቆይ ሴች ጀስት ተጣልተውን ምናምን ብሎ እንኳን ይላል ችግሯን ያዳመጣን ምናምን ብዬ ሳያ እንትን ለብሩክም አላደለም አደለም አላደለም፣ ለሷም አላደለም። ኑ ኑ አልመለስም። እኔ በጣም ነው ደስ ያለኝ ይሄ ነገር በመሆኑ በማየቴ። ቀለበት ስላሰራለች ምናምን ብሎ ኢቭን ስለዛ ነገር ነው እያወራ ያለው እንጂ እሷን ከበቃኝ አልፈልግም። ቀለበቱን መመለስ ፈልጋም ዘን ይብስ ከሱ ጋር ተጣላች ማለት ነው ና ደስ ማ በስመ አብ በስመ አብ በስመ አብ ምና ይሆናል ያ የሀይሚና የጨረቆች ፋሚሊዎች እየገባችሁ ሰብስክራይብ አድርጎት ትልቅ ደረጃ እናደርሰው። ለዚህ ብቻ መልሱ እና እኔ እውነት በጣም ነው ደስ ያለኝ ማለት ብሩ ካሁን የበለጠ ይኮራበታል። በጣም ደስ ይለዋል። አስባችሁታል። አለ አንዳንድ ሰው አንዳንዱ ጓደኛ አለም አውቆ ደስተኛ ይመስልና ከእናንተ ጋር አሁ እንዲ እንዲ እንዲለ፣ ከዛ ግን ሌላ ቦታ ጋር ምናምን ደስ እንትን ይላል፣ ግን ይሄ የእውነተኛው ጓደኛ ነው። እውነት የምነግራችሁ ማለት ለምን እንደሆነ ተቀለችው በቃ፣ እኔም እኮ አሁን ቀለበት እንኳን ልመለስ ትሎ እኔም እኮ ብየው ነበር፣ ተረጋጋ፣ ለምን ትቾክላለህ ምናምን ብየው ነበር። እንኳን አላለም። ጀስት በቃ ዝም ምን ያል በቃ ዝም ዝም ገባቸ፣ ምንም እንትን አላለም። በቃ ለምን በሁለቱም መሀል መግባትም አልፈለገምም። የብስ በቃ እኔ አልመልስም። ለምንድን ነው የሚመለሰው? አለ። እውነት ነው በቃ ገባችሁ? አለ በሶስተኛ ወገን እና በጣም በጣም ትልቅ ትምህርት ያለበት ነው። የሆነ ጀስት እንደ ፕራንክ መሆኑ ታይቶ ቢታይ ኖሮ ትልቅ ትምህርት ያለው ነገር ነው እና የእውነት ሀይሚ ራሱ በጣም ደስ ያላት ማለት ና ብትቀበል ኖሩ ምናምን አለች እና ብትቀበል ኖሩ መጨረሻው በጣም ነበር የሚያስጠላው ማለት ነው ግን እሱም እንትን አላለም ማለት ነው። ጀስት ግን ሀይሚ በጣም አስታውቁባት አልኩ እያለቀሰች እያለ እኔ ይባንናን ምናም ብዬ ነበረ ማለት ነው። እና ግን አንተ ራስህ ድራማ ሰሪ የሆነ እሷ ድራማ ትስራክ፣ እሷ ድራማ ትስረክ፣ በጣም ነው የምትገረመው ማለት ነው ሚኪሻ። እና ለማንኛውም የእውነት በጣም ደስ ብሎኛል። አንዳንድ ጊዜ የሰው ልክ የምታውቁበት የሰው ማንነት የምትገምቱበት ነገር ስታውቁ ኦ ማይ ጋድ እና ልጁም በጣም ጎበዝ ልጅ ነው። ቲክቶከር ነው፣ ዩቱበር ይስላል፣ ተዋናይ ነው እና ጸጉሩን ከዚህ በፊት በጣም ትልቅ ጊዜ ትልቅ አድርጎት ምናምን ነበር እና ሀይሚን ደግሞ ከዚህ በፊት ፕራንክ አርግቷታል። እና ሀይሚን በጣም ነበር የምትፈራው ማለት ነው በጣም እርግት ያለ ሳይለንት የሆነ ልጅ ነው። እና ሀይሚን በጣም ብዙ ጊዜ ይቅርታ ብሏታል ከልቡ ማለት ነው። እና በስመአብ በስመአብ። እና ግን አንዳንድ ጊዜ እውነት እኔ በጣም ነው ደስ የሚለኝ። በጣም ጓደኛ ሆኖ ለጓደኛ የሚያስብ ጓደኛ፣ የእውነት ጓደኛ ሆኖ እንደ ጓደኛ የሚያስብ ጓደኛ እኔ በጣም ነው የምወደው። እና አንዳንድ ጊዜ መታ አይደለም አሁን ፍጽ ቢሆን ፍጽም አይ አይደለም ሁለቱም እንዲጣሉ አይፈልግም። ግን ፍፄ ሼምኛ ነው፣ ምንም ዝም ይላል። በጣም ሼምኛ ነው ፍፄ። እኔ ቆሞ ራሱ ካሜራ ላይ እንዴት እንደሚቀረጥ ራሱ እግዚአብሔር ፍፄ። ግን ይሄ በስላሴ ስም በጣም በጣም በጣም ትንለያል። ለምን ያለውን ደስታ ስላየ ነው። በጣም በጣም በጣም ነው ለዛ ነገር መስዋዕት የከፈሉ በቃ በጣም የሚፈልገው ቀን ነበረ። የሀይሚና የብሩክ እንደዚህ መሆን በጣም ይፈልግ ነበረ ማለት ነው። ከሚፈልጉት ውስጥ አንዱ ነው እና በስማ ምን እንጃ በጣም ደስ ይል ነበረ፣ ግን እኔ በእንደዚህ አይነት ልክ አልጠበኩም ነበረ። እንደዚህ አይነት መልስ ይመልሳል ብዬ ሞትና፣ በጣም ትለያለ። ይሄ ከዚህ ይሄ ባህሪን አይቀይር